ወይኔ በላቸው። ከአራቱ አንዱ ነው በለኝ። እንዴት ከሌላ ሴት ልጅ ይኖርሃል? ቡራ ዛሬ የቡራን ጉድና ሚስጥር ይጀላችሁ መጥቻለሁ እንድላችሁ እንዳትጠብቁ። ምክንያቱም ከራሴ በላይ ቡራን አውቀዋለሁ ብለኔ ማጋነን አይሆንብኝም። ከብዙ ቀናት በኋላ ዛሬ ጨረቃዎቹ በቤታቸው መጥተዋል። በእርግጥ ትናንትና ሁለት ቤት መጥተው ነበረ፣ ነገር ግን ስላልተመቸኝ ቪዲዮ አልሰራውም። ዛሬም ደግሞ ቡራ በኮንፊደንስ የጨረቃ ፋሚሊ በጣም ነው የምታኮሩኝ። በጣም ነው የምተማመንባችሁ። በጣም ነው የምወዳችሁ። ምክንያቱም ሪከርዱን አሁንም በድጋሚ ሰባ አብራችሁታል ብሎ በምስጋናም ጭምር ነው የመጣውኝ እንግዲህ ትናንትና ዳኒ ቤት የተለቀቀ ቪዲዮ ነበረ እኔ አልሰራውበትም ግን በጣም ነው ያሳቀ ፈኒ ያደረገኝ የድንጋው ነገር ቤተሰቦቼ እና በዚሁም አያይዤ የምናገረው አንድ የተናገረው ነገር አለ ቡራ ማለት ነው እሱ ምንድነው እንግዲህ ሀይሚና ቡራ መካከል የሆነ ነገር ተፈጥሮ ነበር እንደምታውቁት ያው ታቃላችሁ ሀይሚ ወደ ሶሻል ሚዲያ ስለወጣ ነው እንጂ ኖርማል ነው ሰውና ሰው ይጋጫል ይጨቃጨቃል ከዛ ተመልሶ ደግሞ ነገሮች ይስተካከላሉ ገባችሁ አይደለ እንግዲህ ቡራ ለሀይሚዬ መልእክት አስተላልፏል። ልንጣላ ልንጋጭ እንችላለን፣ ነገር ግን ሶሻል ሚዲያ ሳይወጣ ወይ ቻይኝ ወይ ደግሞ ልቻለሽ፣ እኔ በጣም አኩራፊ ነኝ እያለ ነበረ። በነገራችሁ ላይ የሚያኮርፉ ሰዎች ቂም ይዛሉ ማለት አይደለም፣ ምክንያቱም እኔም ደግሞ አኩራፊ ስለሆንኩኝ ማለት ነው። ቶሎ እናኮርፋለን፣ ቆየት ብለን ደግሞ ያንን ሰው ወይ ይቅርታ እንላለን ወይ እናናግራለን። እና ቤተሰቦቼ ስለዚህ፣ በዚህ አጋጣሚ እንግዲህ ሀይሚዬም ሰምተሻል፣ ቡራ ኩራፊ ከሆነ በተቻለ መጠን ሲያኮርፍ ወይ ቀስ ብለሽ ለማነጋገር ወይ ደግሞ ነገሮችን ተወት አርገሽ ለማለፍ መሞከር ነው። በዚህ ሁለት ቀን ውስጥ ሀይሚ ብዙ ነገር ተብላለች። አሁን እናንተ ወታችሁ ሀይሚን ይቅርታ ነው ማለት ያለባችሁ። ምክንያቱም ሀይሚ ስትነካ ምን የሚባል ነገር አለመሰላችሁ? አፍንጫ ሲነካ ዓይን ያለቅሳለካ። ሀይሚ ስትነካ ቡራ ደስ የሚለው እንዳይመስላችሁ ወይንም እናንተ ለእሱ ያገዛችሁ መስሏችሁ የበለጠ ነው እሱን የምታበሳጩት እና ብዙ ነገር ብላችኋል። በዩቲዩብ በቲክቶክ፣ በጣም መባል የሌለበት ነገር ነው የተናገራችሁ። ለእናንተ በዛው መልእክት ነው። እኔ እና እሷ ልንጣላ ወይ ልንጨቃጨቅ ወይ ራረፍ እንችላለን። ነገር ግን እኔ በእሷ የሚጨክል ልብ የለኝም፣ እሷም ደግሞ በእኔ የሚጨክል ልብ የላትም። ሀይሚም ተናግራለች። እኔ ወደ ቡታጅራ መሄድ እፈልጋለሁ ያልኩት ምክንያት እንዲያናግረኝ ወይንም ደግሞ ከቡራ ጋር ያው ሲስተም ነው የፈጠረችው። በእርግጥ የሀይሚዬ እናት በዚህ ሰዓት አዲስ አበባን አታወቃችሁ ማለት ነው ላላወቃችሁ ላሳወቃችሁና አይቴድም። እሷም ደግሞ ተናግራለ ሊሄድ አልነበረም ብላለች። ሴቶች ሲስተመኞች ናን። እና ሲስተም የተጠቀመችበት እንግዲህ ወደ አስራ አምስት ሺ ሰዎች ዳኒ ቤት ተቀላቅላችኋል። ቴንክ ዩ ሶ ማች። በቃ መቶ ፐርሰንት ታኮሩኛላችሁ፣ እተማመንባችኋለሁ። የጨረቃ ቤተሰብ ፋሚሊዎች በቃ ዛሬ ቡራ እንዴት ብዬ ልንገራችሁ? ደረቱ ንፍት፣ ኮራ፣ ቀብረር ብሎ ነው ሲናገር የነበረው። ይሄ ሁሉ ደግሞ ጨረቃዎቼ ፋሚሊዎች ማለት ነው በእናንተ ነው እውነት በእናንተ ነው ትለይ ያላችሁ የሰው ደስታ የሚያስደስታችሁ በጣም ምርጥዬ ቅን ልብ ያላችሁ። የምሬ ነው በላችሁኝ እና ቅን ልብ አላችሁ። በቃ ጥግ ድረስ ለእናንተ የሆነ ማጋነን አይደለም በመሰክርላችሁ ራሱ ማለት ነው። እ ያው እነሱም ቅን ልብ ስላላቸው ነው፣ እኛም ወደን ፈቅደን እንደዚህ እውነት ለመናገር ማለት ነው። ሀይሚና ቡራ አንድ ላይ ከሆኑ ከዜ ጀምሮ አንድ ዓመት ሆኗቸዋል። አንድ ቪዲዮ አልፎ ያቅ የነሱ ማለት ነው። እነሱ በሄዱበት ቦታ ሁሉ ስሄድ ስንከራተት ነው የምታገኙኝ። እርግጠኛ ነኝ እናንተም እንደዛ ስለሆናችሁ ነው። እንግዲህ ቡራን ያስደመማችሁት፣ የምር በቤታችሁ ልክ ቡራን እንዳስደሰታችሁ ደስታ ይግባ፣ አሜን በሉ። ወደ ዛሬው ስመጣላችሁ፣ እንግዲህ ዛሬ ቡራ ምንድን ነው ልጅ ልጅ አለኝ። በቃ ከዚህ በፊት ማለት ይህንን ገና ታምሌሉን ሳይ እኔ ማለት ነው ሳቄን የመጣው ለምን እማ እምለው ቡራን ከራሴ በላይ ያውቀዋለሁ፣ እንደዛ ብዬ ነው የማስበው። ምክንያቱም ደግሞ ለምን እንደው ታውቃላችሁ፣ እኔ ቡራ ከነ ማርኪ ጋር እያለ እከታተለዋለሁ፣ ግን ከሀይሚ ጋር አብረው ከሆኑ በኋላ ደግሞ እንዴት ብዬ ልንገራችሁ እንደ ራሳችሁ የምታዩ ሰው ታውቃላችሁ፣ ራሳችሁን። እንደዛ ስለሆነ ገና ታምሌሉን ሳይ ፈታን ያልኩትኝ ከአራት አንዱ መሆን አለበት እያልኩኝና እና እንግዲህ ቡራ ምንድን ነው ያደረገው? ሀይሚዬን በቃ ከአንቺን ከማግኘቴ በፊት ከሆነ የሆነ አንድ ቀን ስህተት ነበር፣ በዛ ስህተት ደግሞ ልጅ ተፈጠረ። እናቷ ምታ በሬ ላይ ጥለዋለች። ስለዚህ አግጅኝ። አግሽኝ ብሎ እርዳታ ጠየቀ። ሀይሚ እየነሱ ብቻ አለም ቤተሰቦች አጎቶቹ እንግዲህ ያው ልጅ ማሳደግ ከባድ ስለሆነ እናንተ ኃላፊነት አለባችሁ እያለ ነበር። ከአራቱ አንዱ ይምጡ እንጂ እኔማ ምን ያልኩ መሰላችሁ፣ ቤተሰቦች ከአራቱ አንዱ ሆነው ምን አለ አራስ ጠየቀ። ሀይሚ ጋር በሄድኩኝ ያልኩትኝ ና ማሳደግ ራሱ ሶኬ ችግር የለውም እንዴ እኛ ካለንበት ሀገር ዳይፐር ምናምን ወተት ችግር የለውም እንልክ ነበረ። ግን ከአራቱ አንዱ አይደለም ቤተሰብ በስህተት የመጣ ነው እና ልጁ ምን ላድርገው? በቃ እርዱኝ፣ ተራዱኝ። እኔ የወለድኩት እናቱ አይደለሁኝም። እናቱ መልሻ ያሉጠውም እናቱ መታ መልሳ ተዋል ሀይሚ ግን እንዴት እንደዚህ ሸወደች እኮ አሳዝነች የእውነት በእርግጥ የድሮ ላይፍ ሊኖረን ይችላል ሰውን አቀዋለሁ ልንል እንችላለን ግን ደግሞ አላደር ወጣት እያለን ልጅ እያለን የሆነ ያሳለፍነው ላይፍ ሊኖረን ይችላል ያ ነገር ደግሞ እማናቀው ማለት አሁን ዛሬ ተዋወቅናቸው ሰዎች የድሮ ላይፋቸውን ላያሳውቁን ይችላሉ ገባችኋል አይደል ግን ቡራ በእንደዚህ አይነት ደረጃ የሚጠረጠር ልጅ አይደለም ማንነቱን ራሱን እንደዚህ ግልጽ አድርጎ ከነ ቤተሰቡ ግልጽ ሆኖ ነው የመጣው። አለ አደለ በቃ የከሸፈ ነገር እንደዛ ነው በቃ እንዴት ብዬሽ ልንገር፣ ድብቅብቅ ያለ ነገር እያለውም። ለዛም ደግሞ እኔ ከራሴ በላይ አምነዋል ያልኩቴ ለዛ ነው፣ ቤተሰቦች ወይንም ከራሴ በላይ አውቀዋል ያልኩቴ ለዛ ነውና እኔ ሀይምዬን እንዴት እንዳሳመናት ራሱ ግራ ገባኝ። እሷም መጀመሪያ አላመነችውም። ፍኮርስ ልመንህ በእርግጥ ከአንድ አመት በፊት ያለን ህይወት አላቅም ልመንህ ብላ ያው እንዴ ነው ፍቃድ ጠይቃ ነው ያመነችው። ግን ራሷን አመማት፣ ከአንዳንድ ማለት ነው። እንደዛም ሆኖ ግን ቤተሰቦቼ ፍቅር፣ በነገራችን ላይ ራስ ወዳድ አያደርጋችሁም። ማለት አንድ ሰው የምታፈቅሩ ከሆነ ከልባችሁ ገባችሁ አደለን? ለዛ ሰው ትጠነቀቁለታላችሁ። የዛን ሰው ደስታ ነው የምትፈልጉት እናንተ እየታመማችሁ ነገር ግን ያ ሰው ሲስቅ በሳቁ ትደሰታላችሁ። እና ለቡራ ምን ያህል ፍቅር እንዳላት ያየሁት ማለት ነው። በቃ አሳመናት ልጅ እንዳለው ምናምን አሳምኗት ችግር የለም እኔ ማገዝ ያለብኝን ነገር አግዛለሁ። ምንም ችግር የለም። ግን ለምን ይሄን ስተሰራ እያለች ነበር ስመክር ኦር ደግሞ ስትጠይቅ የነበረው ተረጋግታ ግን ባንዴ ልጅ አለይ ብሎ ምናምን ሲያሳምናት ራሴን አመመኝ አለችና አሳዝነችኝ እና ምልላችሁ ፈልጌ ነው። እኔ አሁን እንደዚህ እውነት ፕራንክ ነው ብሎ ባይናገር እራሱ ሪል አድርጎ ቢያወራው ራሱ አለም ነው እማላም ነው። ለምንድን ነው ስለማቀው፣ ግን ደግሞ ታቃላችሁ፣ የድሮ ህይወት ይኖራል። ማንም ሰው ላይ ድሮ ህይወት አለ። ስህተት ደግሞ የሚሰሩ ስህተቶች አሉ። በእርግጥ ስህተቶች፣ ማንኛውም ስህተቶች መጀመሪያ አሚሯችን ነው ስህተቱን የሚሰራው ከዛ በኋላ ነው አካላችን የሚሰራው። ገባችሁ? መጀመሪያ አሚሯችን ላይ እናዘጋጀዋለን። ደጋግመን አሚሯችን ላይ ያሰብንውን ነገር ነው የምንሰራው። ልክ ከሰራ ነው በኋላ ደግሞ ሳንሰራው ኮ ስህተት እንደሆነ እናውቃለን ግን የሚገፋፋችሁ ነገር አላደል ትሰሩትና ያ ነገር ከዛ ካደረጋችሁት ምናምን በኋላ ምን ይሆናል? ስህተት እንደሆነ በደንብ በደንብ በደንብ አእምሯችሁ ደጋግሞ ሲነግሯችሁ ስህተት እንደሆነ በቃ ተሳስቼ እንላለን። ግን ስህተት መጀመሪያ ነው የሚሰራው። ጥፋቱን ከማጥፋታችን መጀመሪያ አእምሯችን ላይ ሀሳቡ ገና ሲመነጭ ነው ስህተቱ የሚሰራው። እና ለብዙ ወንዶች ምክር ይመስለኛል። ሴት ላይ አንዳንድ ነገሮችን አላ በጓደኝነት በፍቅር ምናምን ሸውዳችሁ ተሸዋውዳችሁ፣ ብቻ መሸወድም መሸዋወድም አይደለም ግን ፈልጋችሁ የሚሆን አድርጋችሁ ግን በስተመጨረሻ ልጅ መካድ በጣም ከባድ ነው። እናንተ ሰውን ያክል ነገር ልጅን የሚያክል ነገር እናንተ የስጋችሁን ክፋይ አጥንታችሁን እንደ መካድ የሚያም ነገር፣ የሚያበሳጭ ነገር የለም። እና ቡራ እንግዲህ ተቀብየዋለሁ፣ በቃ ግን ሀይምዬ አብረሽኝ እንድታሳድጊ ነው የምፈልገው እናቱ ስት ነው፣ አንቺ እናት ትሆኛለሽ፣ እኔ አባ ትሆናለሁ እያለ ነበረ። ብቻ ያው አራት ልጆቹ ከአራቱ አንዱ ቢሆን መልካም ነበር። ቤተሰቦች ያው ቡራ ሀይሚን ፕራንክ እያደረጋ ነው ገባቸው አይደለ? ወደ ድሮ እስራኤል እመለስ፣ በቃ ሀይምዬን ማናደድ፣ ማብሸቅ እንዴት ነው ውስጤ ነው ብሎ እንግዲህ በአዲስ መንፈስ መጥቶልናል። እና ሀይሚዬ እንግዲህ ብድሩን እንቻለው እያልኩ ቡራ ዛሬ ትንሽ ፈታ ያደርጋል። ግን ደግሞ ሀይሚዬ እንዴት እንዳመነችው ራሱ ግራ ገብቶኛል። የምሬን እምላችሁ ነው። በጭራሽ ለምነው አቻ